ይሄማ በፍጹም አይሆንም። እሺ፣ አሁን ደግሞ ምን አድርጊ ነው እንቺ? እርግ ቤት እንዳለች እንድትነግሪኝ እፈልጋለሁ። ቆይ ሞታለች አልሽ? እርግጠኛለሽ? ሰላም እንዴት ናችሁ? የኔ ፎም ኩኪንግ ቤተሰቦች ኖላዊት ኖላዊ ተከታታይ ድራማ 112 የቀጠለውን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አውቶን የቆዩ ዛሬ እንግዲህ ወይዘሮ ሜላት ሜሮንን ነይ በማለት እርግብ ያለችበትን ቦታ ታውቂያለሽ በማለት ታፋጥጣታለች። ሜላትም ተደብቃ ባዮሽን እየተከታተለች ስለነበር ከሜሮን ጋር ታያታለች። እንዴ እየተጫወቱብኝ ነው። ሜሮንም ተዋሸኛለች ማለት ነው። ለምን እንደዚህ አደረገች? ከወይዘሮ ባዮሽ ጋር ግንኙነት አላት ማለት ነው። እንዴት እያለች ብቻዋን ታወራለች። ተደብቃም የሚያደርጉትን ታያለች። ወይዘሮ ባዩሽም ሜሮንን ካስፈራራቻት በኋላ ትታት ትሄዳለች። ሜላትን ትደነግጣለች። እች ልጅ ምንድን ነው ከእሷ ጋር የምታደርገው? አዝናለው በጣም እያለች ወይዘሮ ባዩሽ ከሄደች በኋላ ወደ ሜሮን በመሄድ እኔ ምን እያደረግሽ ነው እዚህ ትላታለች። ሜሮንም ትደነግጣለች። አንቺ እዚህ ምን ታደርጊያለሽ? ትላታለች። እኔማ ባዮሽን እየተከታተልኩ ነበር፣ ድንገት ደግሞ ከእሷ ጋር ስትጨቃጨቂ አየሁሽ። ምንድን ነው ሜሮን? እንደማትዋሽኝ ተስፋ አደርጋለሁ። ከባዮሽ ጋር እንደዚህ አይነት ስራ ትሰሪያለሽ? በማለት ትጠይቃታለች። ሜሮንም በጣም ትርበተበታለች። እኔ ምንም አልሰራሁም፣ በአጋጣሚ ተገናኘን፣ በቃ ይሄን ያየሽው ትላታለች። እኔ ግን አንድ ነገር ልንገርሽ፣ ስልክ ቁጥሬን ያዥው፣ ስለ ባዩሽ ለእኔ መንገር ከፈለግሽ፣ ነገሬን የማትወጪው ነገር ውስጥ እንዳትገቢ በማለት ትታት ትሄዳለች። ሜሮንም በጣም ትደነግጥና ትርበተበታለች። እንደ ወይዘሮ ሜላት እኮ ከዚህ በፊት ብዙ ነገር አድርጋልኛለች እያለች ታስታውሳለች። ከዚህ በፊት ቤት የምትከፍለው አታ እሷ እንደቻለቻትም ብዙ ነገር ታስታውሳለች። እንደ ነገሩ እኔ ምን አገባኝ፣ እኔ የምፈልገው አሁን እጄ ላይ ምንም ብር የለኝም። ስለዚህ አሁን እውነቱን ብናገር እኔ ምንድን ነው የምጠቀመው? በቃ ወይዘሮ ሜላትን ሁሉንም ነገር ነገሪያት፣ ብር ተቀብዬ ከዚህ እሰወራለሁ፣ እያለች ለራሷ ትነግራለች። ብቻዋንም ታወራለች። ወደ ወይዘሮ ባዮሽ በመደወል ወይዘሮ ባዮሽን እርግብ ያለችበትን ቦታ አውቃለሁ፣ ግን ጠቀም ያለ ብር በአካውንቴ ማስገባት አለብሽ ትላታለች። እንዴ የምን ብር ነው ትላታለች። በቃ ወሬያታብሽኝ እርግብ ያለችበትን ቦታ የምትፈልጊ ከሆነ ብሩን አስገቢ ትላታለች። እሺ አካውንትም በማለት ወይዘሮ ባዮሽ ደስ ብሏት ትጠይቃለች። አይ እኔ መጀመሪያ አግኝቼሽ እኔ በምልሽ ነገር ከተስማማን ነው ትላታለች ሜራት ሜሮን። እሺ ትላለች። ሀናም ወደ አባቷ ቤት ትሄዳለች። ድንገት አሲረን ታገኘዋለች። በጣም ይደነግጣል። እሷም ትደነግጣለች። እንዴ ዛሬ ደግሞ ዘው ብለሽ ገባሽ፣ እኔንም ሰላም አላልሽኝም፣ አሴሮንም ሰላም አላልሽውም ለምን እያለ ይጠይቃታል። አይ አባዬ አላልኩትም እንዴ እያለች እሷም ትርበተበታለች። ምንድን ነው ደግመሽ እኔን ትጠይቅኛለሽ እንዴ? መች ሰላም አልሽው ይላታል። አሴር ሰላም ልበልህ፣ ትለዋለች። ምን ማለት ነው እያለ አቶ ኖላዊ ግራ ይገባል። እናንተ ልጆች እኔ ምናችሁም አላማረኝም። ምን ሆናችሁ ነው? እናንተ ኮ እህትና ወንድምናችሁ ብዙ ነገር የምትነጋገሩ የምትደጋገፉ ምን ሆናችሁ ነው? ይላል አቶ ኖላዊ። አይ አባዬ ምን ሆነናል እንዴ ትላለች ሀናም በመደንገጥ። ለወንድሟም ለምናሴ ሁሉንም ነገር ትነግረዋለች። አሲር ዘገጌ በቃ፣ ሌላ ግንኙነት ውስጥ ከገባሁ በኋላ አሁን እንደሚወደኝ ነገረኝ። ምንድን ነው ማድረግ ያለብኝ? አሲርን ማስቀየም አልፈልግም፣ እና ደግሞ እሱ ጋር መሆን አልችልም። አንዴ ቃል የተገባው ነገር ማጠፍ አይቻልም እያለች ታወራዋለች። ምናሴም እንዴ እማዬ ዛሬ ዛሬኮ ስፈልግሽ ውዬ ነበረ የት ሂደሽ ነው? በማለት ይጠይቃታል። እኔማ ዛሬ የለሁም ነበር፣ ባዮሽን ስከታተላት ነው የዋልኩት በማለት ትነግረዋለች። ደግሞ ባዮሽን ለምንድን ነው የምትከታተያት ይላታል። እማዬ ስህተት እንደማትሰሪ ተስፋ አደርጋለሁም ይላታል። አይ የምትሉበትንና የምትገባበትን እያየሁ ነበረ ትለዋለች። ግን ምን አገኘሽ ይላታል። እኔ ብተዋት እኮ እሷ ልትተወኝ አትችልም በማለትም ትነግረዋለች። ምን ማለት ነው ይላታል። እኔ ብተዋት እሷ አትተወኝም። ይሄን ደግሞ ያለችኝ እሷ ራሷ ናት ትለዋለች። እማዬ፣ እሱ ደግሞ ምንድን ነው በማለትም ይጠይቃታል። አላውቅም እኔ የብር ጉዳይ አይደለም ከአንቺ ጋር ያገናኘኝ ብላኛለች። እኔ የምፈልገው ከአንቺ ብር አይደለም፣ እኔ የምፈልገው መስፍንን ነው ብላኛለች በማለት ለምናሴም ትነግረዋለች። ከዚህ በፊት ለሀናም ነግራት ነበር። ሀና እንዴ፣ አባዬ ደግሞ ምን ታደርገዋለች? ምን ልታደርገው አስባ ነው በማለት ነበር። ሀናም የመለሰችላት ወይስ አባዬን ተጠይቂው ስለዚህ ጉዳይ ነበር ያለቻት። ምናሴም ዛሬ አባዬን ደግሞ ምን ልታደርገው በማለት ይጠይቃታል። አላውቅም ልጄ ትለዋለች። እንግዲያውስ አባዬን የሚያውቀው ነገር ካለ ጠይቂው ይላታል ድጋሚ። ዛሬም ሀናም ከዚህ በፊት እንደዚህ ብላኛለች በቃ እጠይቀዋለሁ ትላለች ወይዘሮ ሜላት። ሜላትም ሜሮንን ስልክ ቁጥር ሰጣት ስለነበረ በዚህ ደውልኝ በማለት ሜሮን በጣም ግራ በመጋባት አሁን ልደውል፣ ምንስ እላለሁ? በቃ እውነቱን ልንገራት እያለች ብቻዋን ስታወራ ድንገት ወይዘሮ ሜላት ወደ ቤቷ ትሄዳለች። እንዴ ምን ልታደርጊ እዚህ መጣሽ? ትላታለች። በቃ ተከትዬሽ መጣሁ ትላታለች። ምን አሰብሽም በማለት ትጠይቃታለች። ጥሩ ልጅ ነሽ አውቅሻለሁ፣ እና ደግሞ እንደማትዋሽኝ ተስፋ አደርጋለሁ። ቡና ብታፈይልኝም ደስ ይለኝ ነበር። ሳይሽ ግን ይህን የምታደርጊ አይደለሽም። አሁንም በድጋሜ ያው ስልኬ በማለት ትታት